ዛሬ ሀይሚዬ ከቡራ ወንድሞች ጋር በመሆን ሰርጉ ላይ የተፈጠረው ለሁላችን መልስ ይዛ መጥታለች። ቤተሰብ በመጀመሪያ ላይክና ሼር ሰብስክራይብ እያደርጋችሁ እስከ መጨረሻ አብራችሁ ቆዩ። ከቪዲዮቸው እየተማርኩት ወይም የታዘብኩት ትግስት ነው። ቤተሰቦች እየመረ ደሞላችሁ። ሲቀጥል ሀይሚዬ በጣም ስማርት ብልህ ሴት መሆኗን የምታውቁትኝ፣ የሆነ ሴት ከፍቅረኛ ወይንም ከባሏ ጋር ስትጣላ ምንድን ነው የምታደረገው? ቤተሰቦቿ ጋር ሄዳ ለቤተሰብ ትናገራለች፣ ወይ ለጓደኛ ትናገራለች። እሱማ እንድታርቁኝ እንደዚህ ብሎ ትላለች። ሀይሚ ግን ምንድን ያደረገችው ቀጥ ብላ ወንድሞቹ ጋር ነው ሄደችው። ወንድሞቹ ጋር ሄዳ የተሰራው ቪዲዮ ሁላችሁ ማየታችኋልና፣ ስለዚህ እናንተን ስለሚሰማችሁ ቡራን የሆነ ነገር ባሉ ስልክ አያነሳ ልኝም ደግሞ ሰርግ ላይ ነው እና እሱ ትኩረት አድርጎ ሲመለከት ነበር። እኔ ደግሞ አላስተዋልሁም ይሄ ነገር እንደተፈጠረ ብላ ሀብንና መለኛው ነው ይዛ ያመጣችሁ። ዛሬ እነሱን ሳይ በጣም ደስ አለኝ። ከምታስቡት በላይ አይሚዬ በጣም ስማርት ናት። ብሩኬን በጣም እንደምትወደው የሚያስታውቀው እሱን ያለማጣት ወይንም ደግሞ ነገሩ ከዚህ በላይ እንዳይገፋ ስልኳን አላነሳ ሲላትኝ ያደ ያደረገችው ነገር ቀጥ ብላ ወንድሞቹ ጋር ስለሚፈራቸው ስለሚያከብራቸው በቃ ቡራን ተቆጡልኝ፣ ወይንም ምከሩልኝ። ቡራን ብቻ አይደለም እኔ እናሱ ጋሁ ብዙ ጊዜ አለመግባባት ይፈጠራሉ። በትንሽ ነገር እንጣላለን፣ እንኳረፋለን ከዛ ደግሞ ተመልሰን እንታረቃለን እና ምንድን ነው የሚያስፈልገን፣ ቁጣ ነው ወይንስ ቁንጥጫ ብላለች። እና ወንድምየው ግን በፌሮ ብሏል። በፌሮ ብለ ልገላግላቸው ነው እንዴ? እኔማ ብሩኪን ቆንጠጥ አርጉ። ምንድን ነው የተማርኩት? ትግስት ነው ያልኳችሁ። ልንገራችሁ ኮሜንት በጣም አየሁ፣ ቤተሰቦች ከላይ ጀምሬ እስከታች ኮሜንት አየሁ። ቡራ ላይ ውርድን ያላችሁበት በመጀመሪያ እስኪ ቪዲዮ ሙሉን ለመመልከት ሞክሮ ሁሉም ቤት ቢሆን ሙሉን አይታችሁ ከዛ በኋላ ብትፈርዱ። በእርግጥ እኔ ቪዲዮን ሳይ አይ ቡራ በዛው ምንድን ነው አንተማ ልትጣጠም ነው ዛሬ ምናምን እያልኩ ነበረ ግን ግን ሙሉም ቪዲዮ ማየት እንፈለግኩኝ እና እየውትኝ እና በቃ ብዙ ሰው ማለት ነው፣ ቡራ በቃ ሰርጉ ላይ ሌላ ሴት አይቶ ነው። ቡራ ተረጋጋ፣ ቡራ የልጅቷን ስም አታጥፋ። መለየት ከፈለግ እንደዚሁ ጥርግብ ለመሄድ ትችላለህ። አቤት ኮሜንት ቤተሰቦች፣ ኮሜንቱን ሳየው እና መጨረሻውን ሳይ ደግሞ ቤተሰብ በጣም ነው የተሳቀቅኩት፣ ያሳቀኝም እና ግን ትግስት ተምሬያለሁ። በቃ ሰው መታገስ አለበት። ቪዲዮ ሙሉም ማየት አለበት። ለአስተያየት መስጠት እንኳን ቢያንስ የተፈጠረውን ነገር አይቶ ለፍርድም ይመቻል። ገባችሁ አደለም? እና እንግዲህ ያው ሀይሚዬ ግራ ገብቷት ነበረ። እኔና ቡሩኬም የተገናኘ ነው በጉርሻ ነው ለምን አጎረሰች ብሎ እንደዚህ ይለኛል እያለች ነበር። ሀብቴ ምን አለ ቤተሰቦች እኔ ራሱ እየተከታተልኳችሁ ነበር። እኔ ለየት ያለ እንትን ያለ ሰው አላየሁም። ለየት ያለ ሰው ሲያጎርሱሽ አላየሁም። የተቀመጽ ደግሞ ከነናኒ ጋር ነበረ እና የት ሄደች ነው ያጎረሰች ደግሞ ጉርሻ ባህላችን ነው እያለ ሀይምዬን ሲያበረታታ ሲያጽናናት ነበር ቡሩኬ እስከሚመጣ ድረስ እና መለኛው ደግሞ በሰርጌ ላይ ማንም ማጉረስ ይችላል። እሱን ደግሞ እኔ ቆጣዋል ወይም በቃ ሁላችንም ስለሚያከብረን ስለሚፈራን እንደዚህ አይነት ነገር እንዲፈጠር አልፈቅድም። ሀይምዬ እንዳፈሪ ብሎ ከጎኗ እሷን መሀል አድርገው ሀብቲ ካንዶ ግን መለኛው አቤት ደስ ሲል ሚራሱ ኩራት ተሰማኛለች ኮ የምን እንደ ቀን የሆነ ነገር ሲፈጠር ስቅቅትል ነበረ። የሆነ ክፍት ነበር። ዛሬ ግን ሳቅ እያለች ፈገግ ነው ነገሮቹን ስታስረዳ የነበረው። ለምን ወንድሞቹ ከጎኗ ቆሟል እንደሚወዷት መከተዋ እንደሆኑ እኩ ማለት ነው። ግን የቦራ ትንሽ አባባሉ ነገሮቹ ትንሽ ግራ ስላጋቡ ነው። ደግሞ ነግሪያቸኋለሁ። ይሄ ስራ ነው። ግን ማነው ነው ይሄን ፕራንክ ያዘጋጀው እያልኩ ነበር ግራ ገብቶ ብፅ ነው ወይንስ ብሩኬ ነው? ሀይሚናት እንዳለ ደግሞ ሀይሚ በደንብ እያስረዳችሁ ነበር። በቃ እኔ ያላስተዋልኩም፣ ሁን ላይ ያለች ነበር። ስጀምር ሀይሚ ከነናኔና እናትየዋ ጋር ነው የተቀመጠችው፣ ከትልልቅ ሴቶች ጋር ነው የተቀመጠችው። እና ሰርግ ላይ ደግሞ ጉርሻ ምንም ችግር የለውም፣ ባህላችን ነው እና ቤተሰቦቼ እንግዲህ ብሩኬ የምጥት ብሎ በቃ ከሀይሚ ጋር መሆን አልፈልግም፣ ወደ አዲስ አበባ ነው መሄድ የምፈልገውኝ ምናምን ሲል ጉርሻ ኖርማል ነው እያሉ ሲያስረዱትኝ፣ ሌላ ኬዝ አለን፣ እኔና ሀይሚ ሌላ ኬዝ አለን፣ ግን አልናገርም፣ ሀይሚን አልፈልጋትም ብሎ ድርቅ ሲል ግራ አጋብቶ ነበር። ቡራ ምን አስቦ ነው? ከዚህ በፊት ሀይሚዬ ለቡራ አልናገርም እያለች ብዙ ነገር በመካከላቸው ተፈጥሯል አደለ? ከዛ ቡራ ምን አስቦ ነው የማይናገረው? ሌላ ስጌዝ ደግሞ ምን አለ? የቡራ ወንድሞቹ አኮሩኝ ሀይሚን ካንተ እኩል እኛም እናቃታለን ምንም አይነት ኬዝ የለም መናገር ካለበት ተናገር ነው ያለው ሀብቴ ማለት ነው እንደዚህ ሲሆን ሰው ለትዳርም ለፍቅረኛም ደስ ይላችኋል ስላችሁ የእሱ ቤተሰብ እሱን የሚቆጡት ከሆነ ትዳርህን ወይም ፍቅረኛህን የሆነ ጠንከር አድርገህ ያዝ ብለው ቆንጠጥ የሚያደርጉት ከሆነ በምክር ደስ ይላችኋል። እና ሲቀጥል ቤተሰብ ውጭ ሀብቲ ኮስተር ብሎ ነበር ሲናገር የነበረውና፣ ከዛ ግን ብሩኬ በቃ ድርቅ ድርቅ ሲል ሀይም እያለቀሰች የኔ እናት በጣም ከፋትኝ ማለት ከዚህ በፊት ሌላ ቃል ሄድኩኝም ሲጀመር እኔ ትናንትና ከሆኑ ያየሁት ነበር። ሰው አጎረሰ ብሎ መቼም አይጣላም። ብሩቄም የመጀመሪያ ሀይሚን ሲያቃተኝ አጉር ሰው አጉርሷት ነው የተዋወቁት አደል፣ እነ ሩታ ቀለበት ላይ አብሽ ብሩኬን ያጎረሳት እነ ሙቤ ጋር ደግሞ እሱ መጀመሪያ ያጎረሰችው ከዛ በኋላ ነው። እኛም ራሱ ያው እዚህ ደረጃ እንዲደርሱ የያዝ ናቸው እና ብሩኬ በስተመጨረሻም አይታችኋል አደል፣ መለኛው የሰርጉ ቀን ብሩኬን ፕራንክ አድርገውት ነበር ከሀብቴ ጋር ሆኖ አይደል፣ ብድር በምድር እናንተ በዛን ሰዓት ላይ ፕራንክ አርጋችሁኝ አሰቃይታችሁኝ እንደዛ አስጨንቃችሁኝ መቅረት የለባችሁ። ስለዚህ ወንድሞቼ እናንተንም ሀይሚንም ብራንክ ፕራንክ እያረኩ ነበረ። እናንተ ለሀይሚ ብድር መመለሻ ነበረ እኔን ያስጨነቃችሁ እኔ ግን ሶስታችሁንም በአንድ ያገኘኋችሁ በማለት መጥቷል። ነገር ግን እኛንም ኦዲየንስንም ጭምር ነው ፕራንክ ያረከው ብሩኬ። በነገራችን ላይ እኔ ጠርጥሬ ነበር፣ ምክንያቱም አጎረሳት አጎረሰችሁ ብሎ እንደማይጣላ ወይንም ሶሻል ሚዲያ ላይ መቶ ቪዲዮ እንደማይሰራ በብሩኬ መቶ ፐርሰንት እርግጠኛ ነኝ። ሲቀጥል ሀይሚን ብትሆን ሰርጉ ላይ ያው እንዳየኋት ነው ከብዙ ሴቶች ጋራ ወይንም ከትልልቅ ሴቶች ጋር ነበረች ሰርግ ላይ። ብትጎራረስ እንኳን ኖርማል ነው ቤተሰቦች። ነገር ግን ዛሬም ቢሆን ቡራ ገጭኳ ነበር ያለው ኢቨን እንኳን ሀብቴና መለኛው አንተ ነህ፣ እንደዚህ እንዲሆን ያደረገው አንተ ነህ፣ ያበላሸው አንተ ነህ ያባለከው እያሉ ልክ እንዲ ነው ቤተሰቦቻችን ማለት ነው። እናትና አባታችን አንዳቸው ሲቆጡ አንዳቸው ያቀብጡናል አደለ። አንዳንድ አባቶችና እናቶች እንደዛ ነው። አንዳንዶቹ ደግሞ እኩል ነው ሲቆጡንም ሲያኮርፉንም ወይም እኛ ጥፋት ላይ ካለን ከዛ ጥፋታችን እንድንመለስ አንድ አይነት ቅጣት ነው የሚቀጡን። አንዳንዶች ደግሞ አንዱ ሲቆጣ አንዱ ያቀርጣል። ልክ እንደዛ ነው ስሜቱና አንተ ኮ ነው እንደዚህ ያባለከው፣ አንተ ኮ ነው እንደዚህ እንዲሆን ያደረግከው እየተባባሉ ራስ በራሳቸው እየተነጋገሩ ሁላ ነበር ግን በሚገርም ሁኔታ ለሀይሚ ነበር ወግ ነው ሲያግዙ የነበረው ብሩኬም ደግሞ የዛኑ ያህል ድርቅ ነበር ያለው። በብራንኩ መጀመሪያ ላይ ማለት ነው እኛና ሲቀጥል ሀይሚን ደግሞ እየወቀሳት ሁላ ወንድሞች ጋር የመጣሹ ከእነሱ ጋር ልታጣይ ነው ምናምን እያለ ነበር ና ሀይሚዬ፣ ግን ያደረገችው ነገር ልክ ነው። ከአንድ ባሏን ወይም ፍቅረኛዋን ከምትወድ ሴት የሚጠበቅ ለቤተሰቦቿ ሳይሆን ሄዳ የተናገረችው ለቤተሰቦቹ ነው፣ መታ የተናገረችው እነሱ ደግሞ እሷን በጣም ስለሚወዷትና ስለሚያከብሯት ጥፋቱም ደግሞ የማን እንደሆነ ያው የብሩክ እንደሆነ ይታወቃል። ሀብትሽም እያለ ነበረ። እዛ ጋር ብዙ ሰው አለ፣ ሰው ሰርግ መካከል ነው። ቢያጎርሱሽም ችግር የለውም፣ ግን ለብቻሽ፣ ወይንም የሆነ ቦታ የሆነ ሰው ቢያጎርሱሽ ግን አንቺ ነበር የምናገርሽ አሁን ግን ጥፋቱ እየበሩኬ ነው፣ እኛን ቆነጥጠዋለን እያለን በጣም ሲያግዛት ነበረ ከሚባለው በላይ። ለዛ ነው ደስ ያለ ሀይሚዬ ስማርት ብልህ ሴት ናት ያልኩት። ለዛ ነው እኛና ቅድሚያ፣ በቃ ነገሩ የዝን ያህል ከብዶ ወይንም ደግሞ ረዘም ላለ ጊዜ እንዳይሄድ ነው የሚሆነው ለወንድሞቹ መናገሯ ወይንም ወንድሞቹ አይተዋል። ግን እነሱን እንዳማራጅ ወይንም እንዳስጠራቂ መጥራቷ በጣም ምርጥ ነገር ነው። ሀይምም እያለች ነበር ብራንክ መሆኑን ወንድሞች ባይኖሩ ኖሮ አነግረኝም ነበር፣ ለብዙ ጊዜ ታቆየው ነበር፣ ታስጨንቀኝ ነበር እያለች ብሩኬን ያወቀ ሰዋን ቅርባ ላይ። ከዚህ በኋላ ግን ያው አዲስ አበባም ቅርብ ስለሆነች የሆነ ነገር ቢፈጠር እንኳን መተን እንቆነጥጣችኋለን። እኛ ገብተን እስከምንጨርስ ድረስ ልጆች ናችሁ፣ ነገር ግን እኛ ገብተን ስንጨርስ ከልጅነት ወደ ትዳር፣ ወደ ሰርግ ትመጣላችሁ እያለን እየጠበቅናችሁ ነው በማለት አፋቸው ሞልተው የቡራ ወንድሞች የሀይሚ መከታ ትላላችሁ፣ ቤተሰቦች ለሀይም እያሏት ነበረ። በጣም ደስ ብሎኛል። ዛሬ ከቤተሰቦቹ ጋር የዚህን ያክል ኮንታክቷ፣ መጥበቁ የሆነ ጥፋት ወይም የሆነ ነገር ሲፈጠር ለወንድሞቹ ወይም ለሱ ቤተሰቦች መናገሯ ደስ ብሎኛል። እኔ ከምታስቡት በላይ ማለት ነው። በእርግጥ እነሱም ቪዲዮውን ይመለከታሉ አይመለከቱም አይደለም። ግን ደግሞ ይበልጥ ከእሷ አንደበት ሲመጣ ወይም እሷ ገፍታ እነሱ ጋር ስትሄድ እንዴት ደስ እንደሚል ቤተሰብ የምል ነው የምላችሁ። እኔ የሴት ወገን የወንድ ወገን ሲወዳት የወንድ ወገን የሴት ወገኖች ሲዋደዱ ደስ ይለኛል ከምታስቡት በላይ ለማንም